ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሪያችሁ ቆያለሁ። በቅድሚያ ያልተገባ የዋጋ ጭማሪ በሚያደርጉ ነጋዴዎች ላይ እርምጃ እየወሰደ መሆኑን የጎንደር ከተማ አስተዳደር ንግድና ገቢያ ልማት መምሪያ ገለጸ። መምሪያው እየወሰደ ባለው እርምጃ በተወሰኑ ምርቶች ላይ ገበያዊ ያልሆነ የዋጋ ጭማሪ የማህበረሰቡን ሕይወት እየፈተነ ይገኛል። የዋጋ ንረት በተለይም በፍጆታ ምርቶች ላይ ከዕለት ወደ ዕለት እያሻቀበ መምጣቱ የማይታበይ ሐቅ ነው። መንግስት ምክንያታዊ ያልሆነ የዋጋ ጭማሪን ለመቆጣጠር እየወሰደ ባለው እርምጃ በተወሰነ መልኩ የዋጋ መሻሻል እንዳለ የጎንደር ከተማ ሸማቾች ይናገራሉ። የተሻለ ነገር አለው ከበፊት ከአንድ ሺህ ስምንት መቶ በላይ ነበር ስገዛ ነበር። አሁን አሪፍ ነው፣ ከአንድ ሺህ ስድስት መቶ ምናምን የገዛሁት። ያልተገባ የዋጋ ጭማሪ ያደረጉ የጎንደር ከተማ ከተማ አስተዳደር ነጋዴዎች ላይ አስተዳደራዊ እርምጃ እየተወሰደ ይገኛል። በመሆኑም መስሪያ ቦታቸው ታሽጎ የነበሩ ነጋዴዎች ዋጋ ላይ ጨምሩ በመስማማት ዛ ተስተካክሎ እየሰራን እንገኛለን። ዋጋ ጭማሪ አርጋቸዋል በሚል ነገር ታሽጉ። ውል ወስደን ነው ያልተገባ ጭማሪ እንዳናደረግ በነበረ ዋጋ እንድንሸጥ ውል ወስደን ነው ወደ ስራ አይገባ ነው ማለት ነው። ሰሞኑን በነበረው የዋጋ ንረት ምክንያት አሽጎ ነበር እስቃችን ደሞጭማሪ ጋር ስብሰባ አድርገን በውይይት ተፈቷል። ሌሎች ተገቢ ያልሆኑ ምክንያት ያልተገባ ዋጋ ጭማሪ በማድረግ የኑሮ ውድነቱን የሚያባብሱ ነጋዴዎች ላይ ክትትል በማድረግ እርምጃ እየተወሰደ መሆኑን የጎንደር ከተማ አስተዳደር ንግድና ገበያ ልማት መምሪያ የውጭ ድህረ ፈቃድ ኢንስፔክሽን ቡድን መሪ ዜናው ደሴ ገልጸዋል። ዋጋ ጭማሪ ያደርጉንም ነጋዴዎች ላይ ባለን የገበያ ጥናት መሰረት አድርገን የሸጋ ድርጅቶችን በከተማችን ላይ ያሉ ያልተገባ ዋጋ ጭማሪ አድርጉን አስተማሪ ይሆናል ብለን በማሰብ የሸጋ እርምጃ ተወስዶም የውል ግዴታ በማስገባት በነበሩ ዋጋ እንዲሸጡ በማድረግ ድርጅቶች ዙሮ እንዲከፈት ተደርጓል ማለት የኑሮ ውድነትን ለመከላከል ህገወጥ ግብይትን መግታት አስፈላጊ በመሆኑ ግብረ ኃይል ተቋቁሞ እየተሰራ እንደሆነ የጭማሪን ለመቆጣጠር እርምጃ መወሰዱን ባለሙያው ተናግረዋል በጎንደር ከተማ ላይ ሰፊ ስራ ሰርተናል 236 ያክል ድርጅቶችን አሽገናል አስተዳደራዊ እርምጃ ነው የወሰድ ነው እነዚህ ውስጥ ሁለት ዩኒዮኖች ይገኛሉ። ሌሎች መቶ ስልሳ አንድ የሚሆኑ ያልተገባ ዋጋ በመጨመር የደሞዝ ጭማሪን ምክንያት በማድረግ ሆን ብለው በማስቀመጥ አልሸጥም በማለት በህብረተሰቡ ላይ ጫና ማድረግ ስራ ሲሰሩ አግንተን አሽገን የዋጋ ዝርዝር በማውጣት እንዲመለስ ያደርግንበት ሁኔታ ነው ያለ ህብረተሰቡ ተገቢ ያልሆነ የዋጋ ጭማሪ የሚያደርጉና ምርት የሚደብቁ ነጋዴዎች በበጋ መስኖ ስንዴ ከ795000 በላይ ኩንታል ምርት ለማግኘት እየተሰራ መሆኑን የማዕከላዊ ጎንደር ዞን ግብርና መምሪያ ገልጿል። መምሪያው 2018 የበጋ መስኖ ስንዴ ልማትን በወገራ ወረዳ አስጀምሯል። አዲስ አለማየሁ ተጨማሪ አለው። በማዕከላዊ ጎንደር ዞን የወገራ ወረዳ አርሶ አደሮች ናቸው። አርሶ አደሮቹን የበጋ መስኖ ስንዴ ሲዘሩ ነው ያገኘ ናቸው። ለበጋ መስኖ ስንዴ በጋራ እያረሱ መሆኑን የነገሩን አርሶ አደሮቹ ባለፈው ዓመት ከአራት ሄክታር መሬት ከአርባ በላይ ኩንታል ስንዴ ማምረታቸውን ነግረውናል። በዚህ ዓመትም የተሻለ ምርት ለማግኘት መዳበሪያውን እንትኑ ከሻውን እያመጡ ይፋየ ገደብን ይጀረንትን ሊያምተን ይህን ተጠቅመን ብዙ ውጤት አግኝተናል። አርባ ኩንታ ወደ አምሳ ኩንታል የተቃረበ ስንዴ አግኝተናል። ይህ ደግሞ ሀምናው ደግሞ ዘንድሮ ይበልጥ አድርገን ምናፈራ ውጤት ምናገኝ አሁንም ይጠቅመናል። ለወደፊት ድረስ እያለሰለስን ነው ያለ ነው የበጋ አዝርት ነው አሁን የምንዘራው። አርሶ አደሮቹን በቴክኖሎጂ የማላመድ ስራ እየተሰራ መሆኑን የጠቀሱት ደግሞ የወገራ ወረዳ ግብርና ጽሕፈት ቤት ኃላፊ ቻሊ አዛኔ ናቸው። በወረዳው በበጋ መስኖ ከ358 ሄክታር በላይ መሬት ለማልማት ወር 14 ኩንታል እናገኛለን ነው ያቀር ነው 2017 2016 እንደ ወረዳችን ሰፊም ችግር ስለነበረበት በጸጥታው ጉዳይ የበጋ መስኖስ እንዲህ ያን ያህል ከ250 ሄክታር በላይ አል ድብ ነበር። በዚህ ዓመት ግን በጣም የተሻለ ምርትና ምርት አለን ብለን እናስባለን። የማዕከላዊ ጎንደር ዞን ግብርና ከ795400 ኩንታል በላይ ምርት ለማግኘት ታቅዷል ነው ያሉት። እንደ ዞን ዛሬ በዚህ በወገራ ወረዳ በአንድርጌ ቀበሌ ላይ የማስጀመሪያ ጀመሪያ መርሃ ግብር እያካሄድን ያለንበት ሁኔታ ነው ያለው ማለት ነው። አጠቃላይ በዚህ ዓመት በበጋ ስንዴ ልማት ብቻ ሰባት መቶ ወታደሮች መሰራጨቱን የተናገሩት ኃላፊው በቀጣይም ሀምሳ ሺ ኩንታል አፈር ማዳበሪያ ለማሰራጨት እየተጓጓዘ መሆኑን ተናግረዋል። የምርጥ ዘር አቅርቦት ላይም እየተሰራ ነው ብለዋል። ወደ አራት መቶ ሀምሳ ኩንታል የሚሆን ስንዴ ልማትን በንቅናቄ ለመዝራት እየተሰራ መሆኑን ከዞኑ ግብርና መምሪያ ያገኘነው መረጃ ያመላክታል። የግብር አሰባሰብ ሂደቱን በማዘመን ቀልጣፋ አገልግሎት ለመስጠት እየሰራ መሆኑን የዳባት ከተማ አስተዳደር ገቢዎች ጽሕፈት ቤት ገለጸ። ያየ ፈንዴ ተጨማሪ አለው። ግብርን በወቅቱ መክፈል የሀገርን ኢኮኖሚ እድገት በሚፈለገው ልክ ለማሳደግ ወሳኝነት አለው። ይህን የተረዱ ታማኝ ግብር ከፋዮችም አስታዋሽ ሳያስፈልጋቸው በወቅቱ ግብራቸውን ይከፍላሉ። በሰሜን ጎንደር ዞን ዳባት ከተማ በጥራጥሬ እህል ዘርፍ ንግድ ላይ የተሰማሩ ነጋዴዎች የሚጠበቅባቸውን ግብር በወቅቱ በመክፈል ታማኝነታቸውን አረጋግጠዋል። ግብርን በወቅቱ መክፈል ዘርፈ ብዙ ጠቀሜታ እንዳለውም ያስረዳሉ። ቄስማ እንደፍሮ ዮሐንስ እባላለሁ። በጥቅሉ ሃያ ምናምን ሺህ ብር ከፍያለሁ። እኔ አሁን ግብር ጨርሻለሁ። ግብር ግዴታ ነው። የሚሰራ ሰው ይከፍላል። ዝሮ ግብር ለእኛም እንደሚያገለግል ስለምናውቀው የግዴታችን ነው። ለእኛ ልጆች መማሪያ፣ ለእኛ ዝሮ የሚጠቅም ሰላም ማስከበሪያ ስለሆነ ግብር መክፈል ጠቀሜታ እንዳለው ሙሉ እምነት አለን። ስሜ ተሾመ መኳንንት። ግብርን በወቅቱ መክፈል ያለው ጠቀሜታ አንደኛ ለምጠይቀው ጥያቄ መብትህ እጅግ ፈጥኖ ይከበርልሃል። በፈጣንና በጥሩ ሁኔታ ላይ ቢሮ እንኳን ሳተድ መንገድ ላይ እየሰሩልዎ ይቆያሉ። አንተ ጊዜን ሴቭ ለማድረግ ምክንያቱም ጥሩ ደንበኛ በመሆንህ ቀድመ ግብር በመክፈልህ እንግዲህ ምስኩን ግብር ከፋይ ተብዬ ተሸልሜ ያውቃለሁ። አንዴም ሁለቴ ነው ግብር መክፈል የማንነት ግዴታ ነው። ከደረጃ መርዋ ግብር ከፋዮች ከ6 ሚሊዮን ብር በላይ መሰብሰብ መቻሉን የዳባት ከተማ አስተዳደር ገቢዎች ጽፈት ቤት ኃላፊ አራጋው ገብሬ ገልጿል። በበጀት ዓመቱ ከጠቅላላ ግብር ከፋዮች ከ130 ሚሊዮን ብር በላይ ለመሰብሰብ እቅድ መያዙንም ተናግሯል። ግብር ከፋያችን ደረጃ መርዋ 781 ነው። አከራይ ተከራይ 493 ነው። ይህን አሁን ባለው በ2017 ለ2018 ሙሉውን ማስከፈል ችለናል። 6 ሚሊዮን 670 ሺህ ብር ነው ለመሰብሰብ ያቀር ነው። ይህንም ሙሉ 6 ሚሊዮን 794 ወይም የቅዱን 101 ፐርሰንት ለመፈጸም ችለናል እስካሁን። ይህ ከሀመር ከሀመርኋ ነው። ጠቅላላ እቅዳችን ወደ 130 ሚሊዮን ነው። አሁን የደረስ ነው እንደ ጠቅላላ 19 ሚሊዮን ነው። ህገ ወጥ የንግድ እንቅስቃሴ ለመቆጣጠር ደረሰኝን በመጠቀም የንግድ ግብይት እንዲከናወን እየተሰራ መሆኑን ጽህፈት ቤት ኃላፊው አንስተዋል። እንደ ዳባት ከተማ አስተዳደር 38 ግብር ከፋዮች ደረሴ እንዲታተምላቸው ተጠይቋል። 38ቱም አሁን አሳትመው ከእጃቸው ገብቷል። ምናልባት ከዚህ በኋላ የደረሰ ያጋጥመን የነበረውን ችግር ይቀርፋል ተብሎ ይታሰባል። ከአሁን በፊት በተለይ ህጋዊ ያልሆነ ደረሰ ይበዛ ነበር። አሁን ደግሞ ሙሉ በሙሉ በአንድ ማተሚያ ድርጅት ስለሆነ ወይም ስለተፈቀደ በእኛ ነው እኛ ለዞኑ ዞኑ ለክልል እያለ በእኛ ተዋረድ ነው ህትመቱ የሚታተምና አሁን ህገ ወጥ ደረሰ አይኖርም። ከዚህ በኋላ ህገ ወጥ ደረሰ አይኖርም። የግብር አከፋፈል ስርዓቱን ቀልጣፋ ለማድረግ በቴክኖሎጂ ታገዛ አገልግሎት እየተሰጠ መሆኑን አቶ አራጋው ገልጸዋል። የግብር አከፋፈሉን ለማዘመን እንግዲህ ከአሁን በፊት በተለያየ የነጋዴ ማህበረሰቡን ቤት ለቤት እየሄድን ነበር ግብር የምናስከፍለው። አሁን ደግሞ ኢታስ የሚባል ሲስተም መጥቷል። ግብር ከፋዩን ወደ ሲስተም እናስገባለን። ሲስተም እንደገባለት የመክፈያ ኮዱ ይደርሰዋል፣ በኮድ ይከፍላል። አሁን እየመጣ ከዛ ሆኖ በማንኛውም ቦታ በቴሌብርም በሞባይል ባንክም በማንኛውም ቦታ ሆኖ ባለበት በንግድ ድርጅቱ ሆኖ እንዲከፍል ተደርጓል። ነጋዴው ለግብር ከፋዩ ሙያተኛው ብር ይሰጥ ነበር። አሁን ብር በእጅ እንቀበል በሲስተም ነው ሁሉም ነገር በሲስተም ነው። ማህበረሰቡ ግብርን በወቅቱ በመክፈል ለሀገር እድገት የበኩሉን እንዲወጣ ኃላፊው አመላክተዋል። ጤናማ ያልሆነ የአመጋገብ ስርዓትና የአኗኗር ዘይቤ ለደም ግፊት በሽታ መነሻ ምክንያት እንደሚሆን በምዕራብ ጎንደር ዞን የመተማ አጠቃላይ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር መንግስቱ ይደግ ተናገሩ። እድሜያቸው ከፍ ያሉ ሰዎች በይበልጥ ለደም ግፊት በሽታ ተጋላጭ እንደሚሆኑም ባለሙያው ተናግረዋል። ያስጋሻው ዝርዝር አለው። ደም ግፊት የሚባለው ልብ ወደ ተለያዩ የሰውነት ህዋሶች በምትረጭበት ወቅት በደም ስሮች ግድግዳ ላይ የሚፈጠር ኃይል ነው። ልብ ወደ ተለያዩ የሰውነት ክፍሎች ደም በምትረጭበት ወቅት ከአቅሟ በላይ ደም ለመርጨት የሚያጋጥማት ኃይል የደም ግፊት በሽታ እንደሚባል በምዕራብ ጎንደር ዞን የመተማ አጠቃላይ ሆስፒታል የውስጥ ደዌ ስፔሻሊስት ዶክተር መንግስቱ ይደግ ተናግረዋል። ጤናማ ያልሆነ የአመጋገብ ስርዓትና የአኗኗር ዘይቤ ለደም ግፊት በሽታ እንደ መነሻ ምክንያት ሊሆን ይችላል ብለዋል። ጤናማ ያልሆኑ አመጋገቦች ለምሳሌ ጨውን አብዝቶ በመጠቀም ተረጨው አብዝቶ በመጠቀም፣ ሁለተኛ ደግሞ በተለይ እነዚህ ቅባት የበዛባቸው ምግቦችን በማዘውተር፣ ሶስተኛ ደግሞ ባለመንቀሳቀስ ምክንያት ሰውነታችን ላይ ለውፍረት ይጋለጣል። በዚህ ምክንያት ለግፊት ተጋላጭነት አለብለን የምናገር እንችላለን። በዓለም አቀፍ ደረጃ በደም ግፊት በሽታ በብዛት ከሴቶች ይልቅ ወንዶች ተጋላጭ ይሆናሉ ያሉት ዶክተር መንግስቱ ደም ግፊት በሽታ ያለባቸው ሰዎች ሐኪም የከለከላቸውን ምግብ ሆነ መጠጥ መጠቀም እንደሌለባቸው ያስረዳሉ። ወንዶች ብዙ ጊዜ ይሄ ሲጋሬት ይጠቀማሉ። ከዛ በተጨማሪ ደግሞ አልኮል ከሚባለው በላይ ከሴቶች ይልቅ ተጠቃሚዎች ናቸው። በዓለም ደረጃ ሴታይ ማለት ነው መጠን ሐኪም ያዘዘው ምክር አትብሉ የተባሉትን አድርጉ የተባሉትን እንቅስቃሴ በማድረግ አመጋገባቸው በማስተካከል መድኃኒቱን በታዘዘላቸው መሰረት አለመቻቸውም ካለ መጦ ሐኪማቸው ጋር መነጋገር አለባቸው። እንደ ዶክተሩ ገለጻ ስትሮክ ከደም ግፊት ህመም ጋር ተያይዞ የሚፈጠር በሽታ ስለሆነ የደም ግፊት በሽታ ያለባቸው ሰዎች ከፍተኛ ጥንቃቄ ካላደረጉ ለስትሮክ የመጋለጥ እድላቸው የጎላ እንደሚሆን አብራርተዋል። ስትሮክ ማለት ድንገተኛ የሆነ በአንጎል ውስጥ ያሉ የደም ስሮች ውስጥ ኢንፈስቶ ደም ሲቋረጥ ወይም ደግሞ ጭንቅላት ውስጥ ያሉ የደም ስሮች ውስጥ መፈ ከዚህ ከደም ቫስኩላር ከሚባለው ኒሮቫስኩላር ዲዝ አክሲደንታል የሆነ የደም ፍሰት መቆም ወይ ደግሞ ደም ስሮች ሲፈነዱ ያለውን ያመለክታል ማለት ነው። የደም ግፊት በሽታ ያለባቸው ሰዎች የሰውነት እንቅስቃሴ በማድረግና የታዘዘላቸውን መድኃኒት በስርዓት መውሰድ እንዳለባቸው ዶክተር መንግስቱ መልእክት አስተላልፈዋል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቀዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆየሁ። ጤና ይስጥልኝ።